ዋናው ጦር ሜዳ ውስጥ ገብተህ እየተታኮስክ እያለ በዛ መካከል ላይ እነሱ እኮ ሀይለኞች ናቸው እንዳያጠቋል እንደማለት እንደሳ እንደዛ ማለት ነው። እና ደግሞ ኦሎምፒክ ሶስት ወርቅ ሜዲያ ላይ ያገኘ አልመሰለኝም እኔ ያስኩት ወጥር ያለ ይገርማል ቁመና እና ዛላ እያለ የሚዘፍንላት በጥርሴ እንደዚህ እያሳየሁት ያኔ ገመድ ነበር የሚታሰርበት። እንዴ ልፍታና ልውጣ እንዲ ያልኩት ያ ምን ይባላል፣ የቁም ኖካውት ይባላል። ገመድ ላይ ነው እዚጋ እዚጋ ያልኩማ አዘል ላይ እየተቆጠረ ነው። ጨዋታው አለቀ። ከውጭ አንድ ምለው ያው እኔ ጋር እኔን እንትን ያለኝ ነው። ተስፊሽ አልኩት እንዲ የእኔ ጨዋታ አለቀ ወይ አልኩት። ስለምን እንዳለኝ ታውቃለህ? እንደ ዋይፐር ሆነሽ ወጣሽ አይደለም ወይ አለኝ። ዘነቡ ገስስን ታውቃታለህ? ራስ ቲያትር እሷ የእኔ ታናሽ